አሰላሙ አለይኩም ወራህመቱላሂ ወበረካትሁ። ውድና የተከበራችሁ ጉንፈኮ ሁኔታው ተከታታዮች ውድ አገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ እንግዲህ እንደምታዩትኝ የምገኘው ጊንባ ነው ማለት ነው። እንግዲህ በዚህ ጋ ዩኒቨርስቲ አለ እና ይህን ይመስላል እና እንዴት ናችሁ ውድ አገሬ ልጆች እና ሀገራችን ይሄን ይመስላል እላችኋለሁ። ውድ ሀገሬ ልጆች፣ ቆይ በደንብ ቀርጬ ነው ማሳያችሁ እሻለሁ። እዚህ ጊምባ ነው። ወደዛ ደግሞ አሁን እንግዲህ ሀገራችን ጊምባ ዩኒቨርሲቲ ማለት ነው ይሄን ይመስላል። ጊምባ ዩኒቨርሲቲ ነው ይሄ። እንግዲህ ገና ይሄው እንደምታዩት በዚህ ደግሞ ውድ ሀገሬ ልጆች ጭሮ ነው ማለት ነው። ጭሮ ይሄ እንደዚህ ጭሮ ነው፣ እና ይሄን ይመስላል ውድ ሀገሬ ልጆች ሁሉ እንግዲህ ይሄ ተማሪዎች ኳስ እየተጫወቱ ነው። ይምባ ነው ይሄ። በዚህ ጋር ደግሞ ያው ስለሚርቅ ነው እንጂ ጭሮ ነው ማለት ነው። ይሄ ደግሞ ይምባ ነው። ዘጋ ልጆች። ይህን ይመስላል። እንግዲህ ሀገራችን ገና እየተገነባች ነው። ወደፊት ኢንሻአላህ ትልቅ ከተማ እንደምትሆን ትልቅ ተስፋ ላይ ማለት ነው። በዩኒቨርሲቲ ውስጥ እየገባን ነው ማለት ነው። ውድ ሀገሬ ልጆች አለ እንግዲህ እነዚህ ደግሞ እንደምታዋቸው ወንድሞቼ ናቸው እላችኋለሁኝ። ወደ ሆነ ቦታ እየሄድ ነው። አንድ ላይ ሰላም በሏቸው እስኪ ጓደኞችን ማለት ነው እ እንደዚህ ነው። በቃ እንደዚህ ነው። ሰላም እሺ፣ አስተዋውቃችኋለሁ ማለት ነው ጓደኞቼ፣ እንግዲህ ወንድሞችን ኢንሻአላ አንድ ቀን አቀርብላችኋለሁ እላችኋለሁ። እንግዲህ ወጥ በዚህ ጋር ይሄ ደግሞ የተማሪዎቹ ልብስ ነው አይደል ውድ ጓደኞች የውላቸው የተማሪዎች ልብስ ነው ማለት ነው። የዩኒቨርስቲው እሁት እንግዲህ በእንደዚህ ነው የመጣ ነው። ይህው እነዚህ እንግዲህ ኳስ የሚጫወቱት ዩኒቨርሲቲ አካባቢ ማለት ነው። እንግዲህ ውድ ሀገሬ ልጆች እንደምታዩት ዛሬ ማሳያችሁ ጊምባ መቅደላ አምባ ዩኒቨርሲቲ ነው ማለት ነው። እንግዲህ አብራችሁ እንደምትከታተሉኝ ተስፋ አለኝ። እዛ ደግሞ የሚሄድበትን ነገር አሳያችኋለሁ። ምክንያቱም እዚህ ጋር ምን እንዳለ ማለት ነው እናንተ ብቻ አብራችሁ ተከታተሉኝ ማለት ነው። ውድ አገሬ ልጆች እሺ። ውድ አገሬ ልጆች እዚህ ጋር ደግሞ የከብት ማርቢያ አለ ማለት ነው። ጊምባ ነው ከብት ማርቢያ ቦታ ነው ማለት ነው። እንደምታዩት ይህን ይመስላል። አሁን ማ ዝም ብላችሁ አሁን ይሄ ዩኒቨርሲቲው ይኸው እዛ ጋር ታከልሎ እዛ ድረስ እስከዛ ድረስ ማለት ነው እና ይህን ይመስላል የከብት ማርቢያው እንትን ይሄ ነው ጊንባ ማለት ነው። ከዛ ደግሞ ከወዳ ደግሞ ዩኒቨርሲቲ ይታያቸዋል እንደምታወት፣ እዛ ደግሞ ማለት ነው፣ ነጭ እንትን አለበት ይሄ የውሃ እንትን፣ ያ ደግሞ የንም ማርቢያ ማለት ነው እና ይህን ይመስላል። እንግዲህ ውድ ሀገር ልጆች ሀገራችን ፏ ብትን እያለች ነው። እንሻአላ ዱዓ አድርጎ አለ ሀገራችንን ሰላም እንዳደርግልን፣ ሰላምን አንድነትን እንዳመጣልን ማለት ነው ይኸው እዚህ ጋ መቅደላ አምባ ዩኒቨርሲቲ ዋና ገቢ ይሄ ማለት ነው። ክልል ያው እዚህ ጋ እንደምታዩት በግቢ ላይ እየሄድ ነው የምንገኘው። ሁት እንግዲህ ውድ ሀገር የልጆች እንግዲህ ይሄ ደግሞ እንደምታዩት የእንስሳትና የመኖ ልማት ጣቢያ የእጽዋት ሳይንስ ጣቢያ ምናምን ይላል። እንደምታዩት የግብርና ሰርቶ ማሳያ የግብርና ሰርቶ ማሳያ ልማት አትክልት ማለት ነው። ደግሞ ይሄ ያው ገና ወደፊት ነው የሚሰራው። ያው እንግዲህ ተከልሏል ማለት ነው። ወደፊት ግን ይሰራል ማለት ነው። ውድ ሀገሬ ልጆች ያው እንግዲህ ይሄ ሀገሬ ግንባ ነው ደግሞ እላችኋለሁኝ። ያው ይሄ ተከልሏል ወደፊት ግን ያው ይሰራል ማለት ነው። ይህን ይመስላል ውድ ሀገሬ ልጆች፣ ዛጋም ይኸው የሚሰሩ ሰዎች አሉ። ምን እንደሆነም ባላውቅም ወደፊት ዙሮ ሁሉም ነገር ተከልሎ ተከልሎ ተቀምጧል ማለት ነው። ወደፊት ጥሩ ውብ ሀገር እንደምትሆን ሀገራችን ብቻ አላህ ሰላም ያደርግልን እንጂ ዋናው ጤና ነው። ብዙ ነገር ማየት እንችላለን ማለት ነው እላችኋለሁ፣ ውድ ሀገሬ ልጆች። አንተንም ደግሞ ለዚህ ለውድ ሀገራችሁ ለውድ ሀገራችሁ አላህ ያብቃችሁ፣ የምታስቡትን ሁሉ አላህ ያሳካላችሁ ማለት ነው። ውድ ሀገሬ ልጆች ያላችሁበት አላህ ይጠብቃችሁ እላችኋለሁኝ። እንግዲህ እሑድ በእንደዚህ እየደረስን ነው ያሁን የሚሄድበትን። ካጃል ስላለኝ በዚህ ጋ እወት እንግዲህ፣ እዚህ ጋ ጠቀልቆ ምን ነበረ እወት እዚህ ጋ ጠቀልቆ ምን ነበር? ግን ያው ውሃ ስለሌለ በውሃ ጥረት የተነሳ እንደዚህ ማለት ነው። እላችኋለሁ ውድ አገሬ ልጆች እዚህ ጋ ደግሞ ልማት እየተሰራ ነው እላችኋለሁ። ያው ወደፊት ሀገራችን አላህ ሰላም ያርግልን እንጂ ሁሉም ነገር የሚስተካከል ይሆናል ማለት ነው። ያው እዚህ ጋር እንደምታወ ይሄው ባህር ዛፍ እንግዲህ እላችኋለሁ፣ ውድ ሀገሬ ልጆች፣ አሁንም እየደረስኩ ነው የምሄድበትን ኢንሻአላህ ማሳያችሁ ይሆናል ማለት ነው። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በጣም ጠፍቻለሁ። ከአሁን በኋላ ላለመጥፋት እሞክራለሁ። እላችኋለሁ፣ ውድ ሀገሬ ልጆች፣ እናንተ ብቻ አበረታቱኝ። ይሄ እዛ የምትመለከቱት ከተማ ጭሮ ነው ማለት ነው። ጭሮ፣ ከዛ ደግሞ ጊምባ እዛችኋለሁ። ህይወት እንግዲህ ይህም ሁሉ ነገር ነው የመጣ ነው ማለት ነው። የምታወት እንግዲህ ዩኒቨርሲቲው እየተከለለ ነው ማለት ነው። ደክሞኛል። ራስቸኋለሁ ይሄ እየከለሉ ነው ዩኒቨርሲቲ ነው፣ እንደዚህ ነው ማለት ነው። እየተከለለ ያለው ዩኒቨርሲቲው አሁን ከግቢ ውጭና ከዩኒቨርሲቲው ግቢ ውጭ ይይመስላል። ማዲያ ትላውልያ ማደያ ማለት ነው። እዚህ ደግሞ ካፌ አለ፣ ወይን ካፌ ካፌየተማሪዎች መግቢያና መውጫ ዩኒቨርስቲ ማለት ነው።